እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው፣ እልልታ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት፣ ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውን ባዞና፣ ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ፣ የምቾት የተድላ ቦታ። ይህ አዋዘ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር ፍሬያማ ውይይት መደረጉንና ደም አፋሳሹን ጦርነት ለማቆም ስምምነት ላይ ሊያደርሳቸው እንደሚችል አስታወቁም። ትራምፕ ትሩዝ በተሰኘው ማኅበራዊ ሚዲያቸው ባጋሮት መልእክት በውይይቱ ወቅት ኩርስክ ውስጥ ስለሚገኘው የዩክሬን ሰራዊት ጉዳይም ተነስቷል ብለዋል ትራምፕ። ጦሩ በከበባ ስር መሆኑን አጽንኦት ሰጥተው ቭላዲሚር ፑቲን ሕይወታቸውን ከሞት እንዲታደጉት እንዳሳስቡ ገልጸዋል። ትራምፕ በገጻቸው ሲጽፉ በዚህ አፍታ በሺዎች የሚቆጠሩ የዩክሬን ወታደሮች ለሕይወታቸው በጣም መጥፎና ለከፋ አደጋ በሚጋለጡበት ሁኔታ ውስጥ ይገኛሉ። ከዚያ የተነሳ ፕሬዚደንት ቭላዲሚር ፑቲን ሕይወታቸውን ይምሯቸው ዘንድ በጣም አበክሬ አሳስቤያለሁ። ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ ፍጅት ይሆናል። እግዚአብሔር ይባርካቸው ሁሉንም፣ ብለዋል ዶናልድ ትራምፕ። ኢሳይያስ፣ ይሄ ዜና በውስጡ በጣም ጠንከር ያለ መልእክት የያዘ ዜና ነው አንዱ ትናንቱ በስፋት እንደዘገብነው የተኩስ አቁም ስምምነቱን በተመለከተ የሩሲያ ፕሬዚደንት ብላድሚር ፑቲን ሰፊ ማብራሪያ ሰጥተዋል። ልንቀበለው እንፈልጋለን፣ ነገር ግን እንቀበለው ዘንድ ልንወያይበትና ሊፈቱ የሚገባቸው ወይም ግልጽ ሊሆኑ የሚገባቸው በርካታ ቅድመ ሁኔታዎች አሉ የሚል ነው። እንደው በአጠቃላይ ጭብጡ ትናንት የነበረው ይህንንም በተመለከተ ራሳቸው ፕሬዚደንት ዶናልድ ትራምፕ ገንቢ ነው ይሁንና በቂ አይደለም በማለት ምላሽ እንደሰጡበት ይታወሳል። አብረውም ምንድን ያሉት ጊዜ የለም ነው ያሉት እና ነገሮች በጊዜ የማይደረጉ በፍጥነት ማለት ነው የማይደረጉ ከሆነ ምናልባት ለሰው ልጅ መጥፎ ዜና ሊሆን ይችላል የሚል ነው ፕሮባብሊ። በአንድ በኩል ደግሞ ስሜታቸው ወደቄ ማለት ነገር ነው ያሳየውና ይህን ጦርነት የማቆም እድሉ አስቸጋሪ የሚሆን ከሆነ የጦርነቱ መቀጠል ምን ማለት እንደሆነ የሚያሳይ ንግግ እንትን ነበር ያደረጉት። ዛሬ ግን በማህበራዊ ሚዲያ ገጻቸው ያስነበቡን መንፈሳቸው በእውነት ከፍ ያለበት እናም ጥረታቸው ሊሰምር እንደሚችል ትልቅ ተስፋ ያሳደሩበት መሆኑን ያመለክታል። እና አቀራረባቸው ግን ዝም ብለህ ስታየው ከፕሬዚደንት ቭላዲሚር ፑቲን ጋር በቀጥታ የተነጋገሩ ይመስላል። ግን ተነጋገርኩ አይሉም፣ ውይይት ተደርጓል ነው የሚሉት እና ለፕሬዚደንት ቭላዲሚር ፑቲን የዩክሬን ወታደሮችን ጉዳይ አንስቼም ባክ ህይወታቸውን ማረው ብያዋለው፣ አበክሬን ያሳሰብኩት። ምክንያቱም በሺዎች የሚቆጠሩ ናቸውና ያው ጦርነት ስለሆነ አሁን ባሉበት ሁኔታ ይሄ እየቀጠለ ያለው ጦርነት በመጨረሻ ሊፈጃቸው ነው የሚችለው። መውጫ የላቸውም፣ ተከበዋል። ስለዚህ ይህንን አበክሬ አሳሰብ ያለው ሲሉ ደግሞ ከፕሬዚደንት ቭላዲሚር ፑቲን ጋር የተነጋገሩ ነው የሚመስለው። ግን ይህ ስለመሆኑ የራሽያ ቤተ መንግስት ቃል አቀባይ ምን የሚያረጋገጡት ነገር የለም። እራሳቸውም የስልክ ግንኙነት መደረጉን የገለጹበት ሁኔታ የለም። ስለዚህ መቼ ነው የተነጋገሩት እንደተነጋገሩት ለሚለው ሌላ ዜና ጋር ልናያይዘው እንችላለን ማለት ነው። ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍርሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው የደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄዎ የት የሚለው ነው። አዎ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለ። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም ሳውና፣ ባዞና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ አለም። አሁን እንግዲህ በዩክሬንና ሩሲያ መካከል ያለው የጦርነት አሁን እየሰማን ያለ ነው። ለምሳሌ አውሮፓ እኛ ልንካተትበት ይገባል። አውሮፓውያን ያልተካተቱበት የተኩስ አቁም ስምምነት ወይም ሽምግልና መኖር የለበትም እኛ መሳተፍ አለብን ብለው ነበር። ባለፈውም ደግሞ እንደምታስታውሰው ዘለንስኪ እኛ በጉዳዩ ሳንገባበት የሚደረግ ስምምነት ምንድን ነው ብለው ጠይቀው ነበረ። አሁን ደግሞ የምንመለከተው ለምሳሌ ትራምፕ እያሉ ያሉት ተነጋግረናል፣ መልካም ነገር ነው ይላሉ። አሁን አንዳንድ ጊዜ ሽምግልና ሲሆን ለምሳሌ የመደራደሪያ ሐሳቦች የመሸማገያ ሐሳቦች በዝርዝር ቀርበው አይደለም ወይ? ሽምግልና የሚጀመረው ሁለቱ ተሸማጋይ ወገኖች ዓይን ለዓይን እየተያዩ ይሄን እንቀበላለሁ ይሄንን አልቀበልም የሚል አይደለም ወይ? የሽምግልና ሂደት ይሄኛው ከተለመደው ውጭ አይደለም ወይ? እንደዚህ አይነት ነጥቦችን ትናንት በስፋት በጣም አንስተናል። ምንድን አሁን ለምሳሌ ዶናልድ ትራምፕ እንደዚህ በተሻለ ሞራል ከትናንት ከነበሩበት ሁኔታ በተሻለ ለዩክሬን ጦርነትን ማስቆም እንደሚቻል አምነው እንዲናገሩ ያስቻላቸው ፍሬያማ ውይይት ነው ነው የሚሉት እና እና ይሄ ውይይት ደግሞ በትናንትናው እለት ፕሬዚደንት ፑቲን እራሳቸው ፕሬዚደንት ትራምፕ ጋር መነጋገር ሁሉ ሊኖርብኝ ይችላል ማለታቸውን አንረሳም። ስለዚህ ምንድን ነው የሚለውን ለማየት ስንሞክር፣ ዊትኮፍ አሉ። ልብ ብለህ እንደሆነ ትናንትና ቭላድሚር ፑቲን ከቤተኛ ጎረቤታቸው የቤላሩሱ አሌክሳንደር ሉካሼንኮ ጋር ጎን ለጎን ተቀምጠው መግለጫ በሰጡበት ጊዜ ለዓለም ጋዜጠኞች፣ አመሻሽ ላይ ነው በዛን ሰዓት የዩናይትድ ስቴትስ አሜሪካ ልዩ መልእክተኛ ማይክል ዊትኮፍ ዊትኮፍ ነው ያው ስማቸው፣ ዊትኮፍ የዊትኮፍ አውሮፕላን ሞስኮ አርፎ ነበር። ዊትኮፍን የላኳቸው ቀጥታ ዶናልድ ትራምፕ ነበሩ እና በተኩስ አቁሙ ላይ የራሽያን ምላሽ ለመስማት ቀጥታ የተላኩ መልእክተኛ ነበሩ እና እኚህ መልእክተኛ ሞስኮ ከመድረሳቸው እንደገቡ መጀመሪያ የቤተመንግስት ረዳት ወይም የፕሬዚደንቱ ረዳት ኡሻኮቭ የሚባሉ የፕሬዚደንቱ ረዳት በቴሌቪዥን መግለጫ መስጠት ጀመሩ። ይሄ እንግዲህ ሰዓቱ የተጠና ነው በፕሮግራሙ ላይ ማለት ነው። እና እዛ ቀርቦ ምን አሉ? ይሄ አሁን የቀረበው የ30 ቀን የሰላም ስምምነት የተኩስ አቁም ስምምነት ዩክሬንን ከገባችበት ቅርቃብ ለማውጣት እና የመተናፈሻ እድል እንድታገኝ እየታቀደ ብቻ ነው እንጂ ይሄ በዚህ የ30 ቀን የተኩስ አቁም ስምምነት ዋሽንግተንና ኪየቭ ጀዳ ላይ የደረሱት ስምምነት በምንም መንገድ የራሽያን አንዱንም ሁኔታ ግንብት ውስጥ ያስገባ አልነበረም ብለዋል በሰጡት ማብራሪያ ማለት ነው። ለምን መሬት ላይም በግስጋሴ ላይ የምትገኘው ራሽያ ናት፣ ተይዞባት የነበረውን ኩርስክ ግዛት ውስጥ በዩክሬን ተይዞባት የነበረውን ይዞታ በማስለቅለቅ የዩክሬንን ጦር በማፍረክረክ ቦታዎችን ሙሉ በሙሉ በሚያስብል ደረጃ በመቆጣጠር ላይ የምትገኝና በዚህ መካከል እስካሁን ድረስ ሰባት ወር በዛች ሀገር በመቆየት ከፍተኛ እንግዲህ አንደኛ ወረራ ፈጽሟል። ሁለተኛ ብዙ ጥፋቶች አሉ፣ በንብረት በህይወት የተለያዩ። ስለዚህ ይሄ ጦር አሸባሪ ነው ብለው መግለጫ ሰጥተዋል ቭላዲሚር ፑቲን። ስለዚህ አሁን ይህ ጦር በከበባ ውስጥ ባለበት ሰዓት ላይ ነው ይሄ ተኩስ አቁም የመጣው። ስለዚህ ራሽያን በተመለከተ የራሽያን ፍላጎት ወይም መብቶች፣ ጥቅሞች ፈጽሞ ግምት ውስጥ ሳያስገባ በጥድፊያና በችኮላ ላይ የዩክሬንን አንገት ዩክሬን አንገት ላይ የተሸመቀቀውን ሸምቀቆ ለማላላት የተደረገ ነው በማለት ራሽያ እንድትቀበለው ማሰብ እንደማይቻል ተናግረው ነበር። ኡሻኮቭ ኡሻኮቭ ይህን ይናገሩ በነበረበት ጊዜ ኦሬዲ ማናት ዊትኮፍ ከአውሮፕላን ወርደዋል። ከሳቸው አንድ ሰዓት ገደማ ቀጥሎ ራሳቸው ፕሬዚደንት ቭላዲሚር ፑቲን ደግሞ መግለጫ መስጠት ጀመሩ ለዓለም። ያን ጊዜ ሆቴላቸው ውስጥ ነበሩ ዊትኮፍ። ዊትኮፍ ደግሞ አሜሪካ በዛን ሰዓት የገቡት በዛን ሁለት ምሽት ከፕሬዚደንት ፑቲን ጋር በክሬምሊን ቤተመንግስት ተገናኝተው ቀጥታ የራሽያን ምላሽ ከፕሬዚደንቱ አንደበት ሰምተው ለመመለስ ነበር። እሳቸው ሆቴል ቁጭ ብለው የሆቴል ቴሌቪዥናቸውን ከፍተው ሲመለከቱ ራሽያ በሰላሙ ላይ ያላትን አቋም፣ በተኩስ አቁም ላይ ያላትን ሀሳብ ያው ትናንት እንደሰማ ነውና በሰፊው እንደዘገብነው ነው ፕሬዚደንት ቭላዲሚር ፑቲን ግልጽ አደረጉ ማለት ነው። ከዛ በጣም ብዙ ጋዜጠኞችን ያጓጓው ነገር ከዛ በኋላ ዊትኮፍ እና ፑቲን መገናኘታቸው አስፈላጊ ነበር ወይ? ዊትኮፍ ለዚህ ይሄን ለመስማት ከአሜሪካ ቀጥታ መጥተው ሳለ ኡሻኮቭ እና ለጥቆ ደግሞ ራሳቸው ፕሬዚደንት ቭላዲሚር ፑቲን እሳቸው የመጡበትን ዓላማ ያው በአደባባይ የገለጸ መግለጫ ሰጡ። ስለዚህ ጋዜጠኞች ዊትኮፍ ከፕሬዚደንት ቭላዲሚር ፑቲን ጋር ስለመነጋገር አለመነጋገራቸው የዛን ቀን ምሽት ያወቁት ነገር አልነበረም። ጠዋት ላይ የራሽያ የመንግስት ሚዲያዎች አንዱ ቴሌቪዥን ምን ብሎ ዘገበ? ይሄ በረራዎችን የሚከታተሉ ድረገጾች አሉ እነሱን ምንጭ አድርጎ ዊትኮፍ አመሻሽ ላይ ገብተው ወይም የምሽት መድ ላይ 10 ሰዓት 11 ሰዓት፣ በነገራችን ላይ የሞስኮና የአዲስ አበባ ሰዓት ተመሳሳይ ነው። 11-12 ገደማ ገብተው ጠዋት፣ አርብ ዕለት ዛሬ ጠዋት ውልቅ ብለዋል። አውሮፕላናቸው የለም፣ ከሞስኮ ተነስቷል። ስለዚህ እንደውም ዜና ላይ የእሳቸውን አጠቃላይ ሁኔታ ስታዲየሙ ከተዘጋ በኋላ ሩጫውን ለመጨረስ ዘግይቶ በሩ ላይ የደረሰ ማራቶን ሯጭ አይነት አድርገን ያየናቸው። ምክንያቱም በሩን ክፈቱልኝና ና ገብቼ ልጨርስ እንደማለት ነው፣ ባዶ ስታዲየም ውስጥ። ስለዚህ እንዳገባባቸው መሰስ ብለው ወጥተው ሄደዋል የሚል ነበር። አሁን የመጣው ዜና ግን የሚገርምህ በሚስጥር ተገናኝተዋል ይላል። አምብሊቨብል ያን ለሰዓታት የበለጠ ጊዜ ቭላዲሚር ፑቲን መግለጫ ሲሰጡ ቢውሉበትም በትናንትና ሁለት ምሽት ዊትኮፍና ፕሬዚደንት ቭላዲሚር ፑቲን በክሬምሊን መገናኘት ብቻ አይደለም ሶስት ሰዓት ተኩል ነው ያወሩት ይላል ፕሮባብሊ በእኛ ሰዓት አቆጣጠር ከአራት ተኩል እስከ አምስት ሰዓት ተኩል ድረስ እዛ ድረስ ሊቆይ የቻለ ውይይት ነው ያደረጉት። እና ምንድን ነው አሁን እዛ ውይይት ላይ የተገለጸው በጣም የሚገርም ነገር፣ ዊትኮፍ በጠዋት ተነስተው በረው አሜሪካ ገብተዋል። ምን ይላል ፕሬዚደንት ዶናልድ ትራምፕ በዊትኮፍ በኩል ይላል፣ ከዚህ በፊት በይፋ ያልተገለጸ ተጨማሪ መረጃዎችን ልከዋል ይላል። ገብተዋል ዊትኮፍ በግል ለቭላዲሚር ፑቲን። ይሄ ነገር እኮ እዚህም እንዲህ እንዲህ አይነት ነገሮች አሉ፣ በዚህ ረገድ እኮ እንዲህ እንዲህ አይነት እንትን ሄደናል የሚል አይነት መልእክት በተራቸው ደግሞ ቭላዲሚር ፑቲን በዛ ሁሉ መግለጫ ያልተናገሩትን ጠንካራ ምልክት ለፕሬዚደንት ዶናልድ ትራምፕ በዊትኮፍ አማካኝነት ልከዋል ይናል። ስለዚህ ፕሬዚደንት ዶናልድ ትራምፕ ከፍ ባለ ሞራል ፍሬያማ ውይይት አድርገናል ከፕሬዚደንት ቭላዲሚር ፑቲን ጋር ይሄም ይህንን አጓጉል የሆነ ደማፋሳሽ ጦርነት እንድናቆም የሚያስችለን ነው በማለት በልበ ሙሉነት እንዲጽፉ አድርጓቸዋል ማለት ነው። እንግዲህ አብሮም አብሮም ደግሞ አንደኛ በጣም በትንታኔ አቅርቦታል ቭላዲሚር ፑቲን የዩክሬን ወታደሮች ያሉበትን ሁኔታ ማለት ነው። አንተም ትናንት ሰምተዋል መግለጫውን ተከታትለው ከሆነ ምንድን ያሉት? ይሄ ተኩስ አቁም አሁን የ30 ቀን ሲመጣ ለምሳሌ አሉ ዩክሬን ላይ፣ እኛ እንግዲህ መሬታችንን እያስለቀቀን እና የገባ ደግሞ ጠላት እንዳይወጣ ከበን ያለ ነው አሉ። ወይም ጠላት በኛ ቁጥጥር ስም ነው ያሉ፣ ከጨዋታ ውጭ ሆኖ ተነጥሎ ነው የሚገኘው በተለያዩ ቦታዎች ላይ። ስለዚህ አሁን በግሩፕ በግሩፕ እየሆነ ለመውጣት ህይወቱን ለማዳን ነው የሚፈልገው ይህ ጦር። ነገር ግን ያውቃሉ በእኛ ሙሉ ቁጥጥር ስር ነው። በእኛ ሙሉ ቁጥጥር ስር ነው ማለት መቼም በአሁኑ ጊዜ በዚህ የቴክኖሎጂ ጦርነት በእነሱ ደረጃ ከእይታ ውጭ ለመሆን አይቻልም። ቨርቹዋል ሰው አልባው ሰው አልባው እኮ በእግረኛ ወታደር ደረጃ በሁለትና በሶስት ወታደሮች አናት ላይ እኮ የሚመርጅ ነው። ስለዚህ ከእኛ ቁጥጥር ውጭ አይደለም። እና አሁን ይህን ጦር በተመለከተ ምን አድርጉ ነው የሚለን? ለምሳሌ ተኩስ አቁም ስምምነቱ ሌት ሴ ተቀበል ነው አሉ እሳቸው። እና ይህንን ጦር አንውጋው እሳቸው ያቀረበው ጥያቄ ነው? ወይስ ይሄን ሁለታ የተኩስ አቁሙም እንዲከበር ፈልጋ ዩክሬን ለወታደሮቿ፣ በነገራችን ላይ መሳሪያውን ሁሉ ጥሎታል ነው የሚሉት ያሉት ቭላድሚር ፑቲን በአጠቃላይ የውጊያ ትጥቆቹን ተሽከርካሪዎቹን ምኖቹን ትቶ አባንደ እንዳደረጓቸዋል በያሉበት እና ይህንን ጦር ስለዚህ አሁን የታጠቀ ሰራዊት አይደለም ማለት አዎ፣ አንዳንዱ በነፍስ ወከፍ ሊይዝ ይችላል መሳሪያ። ይህንን ጦር መሳሪያ አስረክበህ እጅህን ስጥ ብላ ልትናገር ነው? ይሄ ፕሮግራም አለ ወይ? ዩክሬን አሁን እኛስ 30 ቀን ተኩስ አቁም እንድንቀበል የሚጠበቅ ከሆነ ዩክሬን እኔ ይሄን ልላለው ብላለች ምክንያቱም ያለቀለት ጦር ስለሆነ ከሚሞት እና ሌላ ችግር ሳይፈጠር እጅን ስጥ ብላ ለመመሪያ ታስተላልፋለች ወይ እና እንደዚህ አይነት ጥያቄዎች አሉ በማለት ነው ትናንት ያቀረቡት። አሁን ዶናልድ ትራምፕ አበክረው ነው የጠየቁት እና ህይወታቸውን ይታደጉት ይማሯቸው። እኔ ሴንስ የመጨረሻውን እርምጃ የወሰዱባቸው ነው ይህን የተከበበ ጦር አይደምስሱት ነው። ይሄ ከፐርት እንትን ነው መሰለህ። ተቀማጭነቱ በአሜሪካ የሆነውና በዚህ በዩክሬን ጦርነት ውስጥ ለብዙ ለአለም ሚዲያዎች የሚተርፍ ትንታኔዎች ይሰጥ የነበረው የጦርነት ጥናት ተቋም የሚባላል እና የጦርነት ተቋም ጥናት ተቋሙ እንደገለጸው ብታምንም ባታምንም 30 ሺ የዩክሬን ወታደር ኩርስክ ውስጥ አለ። በእስካሁኑ ውጊያ ነው አራት መቶ እንደዚህ እጃቸውን ሰጥተዋል። የተወሰነ ሞቶ ሊሆን ይችላል። በአጠቃላይ ግን 30 ሺህ ጦር ህይወት በቋፍ ላይ ነው የሚገኘው፣ እና ነገሩን የሚያከብደው ይሄ ነው። ዶናልድ ትራምፕ ይህንን ጉዳይ አበክሬ አሳስብ ያለው ብለዋል። ሲደመድሙ ግን ጎድ ብሌስ ጎድ ብሌስ ዘምኦል ነው ያሉት። እነስ እነዚህ ሰላሳ ሺህ ወታደሮች እግዚአብሔር ይሁናቸው እንደማለት ነው። ስትተረጉመው እንደዚህ ነው ያስቀመጡት። ሳያስ በጣም አሳዛኝ ሁኔታ ላይ ያለው የሰላሳ ሺህ ጦር ነፍስ ማለት ይቻላል አለም እንግዲህ ቀሪ ትንታኔዎች ከዚህ በኋላ የሚመጡ ከሆነ ያው ድጋሚ እንገናኛለን። ለእስካሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት ሳያስ። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄ የት የሚለው ነው። አዎ፣ ቦታው እልልታ፣ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁም። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰበስቴሽን አለው። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዙና፣ ማሳች፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ፣ የምቾት የተድላ ቦታ ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል